እናንተዬ አንዳንድ አንድ አንድ ሰው ከጌታ ወገን ቢወለድም ምግባሩ ግን የባሪያ ነው። አሽሙር መሆኑ ነው። አሁን ማን ይሙት ጠላ የሚቀዳ ጠፍቶነ፣ እንዲሁ አለው ለማለት አልሆነ። አሁን እኛ ለመላኩ ባለመዋል ብንሆን ያንስበታል እንጂ ይበዛበታል። ቀኑ ሙሉ በወር የመስሉ ስንባዝንም ሽሙጥ መሆኑ ነው። ጠላውም ብቻ አይደለም ነገሩን ማውቅበታለሁ እያልሽ፣ እኔ ይልቅስ የምትባየውን በሰማሽ። ምን ትዘጊያለሽ? አትናገሪ። ምን የምንባለው ከምንኖረው አይደል? እስኪ አማረን እኛ አልሽ። አንቺ ባሎችሽን የፈጀሽ የባል በሽታ